እንዴት አደራችሁ? ደን አደራችሁ። ጋሞ ባልት እና ወይንም ጋሞ ሚዲያ ነኝ። እንዴት ናችሁ? ከርግዝና በኋላ በጣም ተቀይር ያለው አይደል? ከስቻለ ጠቋቁር ያለው ምናምን ነገር ይሰማል። ድምፅ አይሰማም አላውቅም እርግዝና ወቅት አንድ የተቀየረውን ባህርን ራሴ ልብ ብዬ የታዘብኩትን እንደገና ለትዳርም አደጋ እንደሆነ ያወኩትን ልንገራችሁ። እኔ እርጉዝ ከሆንኩባ ቀን ጀምሮ ወይንም ነፍሰጦ ከሆንኩባቸው ቀን ጀምሮ ግብረ ስጋ ግንኙነት በጣም አስጠልቷል። በጣም ማለት ነው። በአይነከኝ ሁላ እንደዚህ ደስተኛ ነኝ። ሰው ይሄ ደግሞ ለትዳር ከባድ አደጋ ነው። ማለት የትዳር ማጣፈጫ ፍቅር መስራት ነው አደለ? እኔ ደግሞ እንዲህ ሲነካኝ ራሱ እንደ አውሬ ነው የሚያደርገኝ፣ ገለመጠው ምናምን ነገር እና ቢያንስ ከአንድ ወር በላይ በጣም ታግሶኛል። ታግሶኛል ስላችሁ በቃ ፍላጎቴን አክብሮልኛል። ግን አሁን ላይ እኔ ዝም ብዬ ብቻዬን ቁጭ ብዬ ሳስበው ስተት እንደሆነ እየገባኝ ነው፣ የኔ እንደዛ መሆን ማለት ነው። ስተት እንደሆነ ቢገባኝም ግን ሁልጊዜ ለመስተካከል አስብና ደግሞ አልችልም። ማለት በቃ ተፈጥሮ የሰጠህ ነገር ነው። ራስህ ፈልገህ ያመጣኸው ነገር የምታጠፋው ወይንም የምታስቀረው ነገር ስላልሆነ በጣም ችግር ነው። በጣም ነው የሚያንጫንጨኝ። በጣም ነው የምናጨቀው። በቃ ሲነካኝ ሁላ እንዲያቅፈኝ እራሱ ፈቃደኛ አደለሁም። ማለት ቤት ባይመጣ ሁላ ደስ ይለኛል። እውነቱን ልንገራችሁ፣ አይደለም ማቀፍ ቤት እራሱ ባይመጣ ባላየው ደስተኛ ነኝ። ይሄ ነገር እኔ ጋር ብቻ ነው ወይስ ከዚህ ፊት እስኪ ያርግዛቸው እንዴት አይነት ነገር የገጠማችሁ ልጆች ካላችሁ የምታውቁ ኮመንት ላይ አሳውቁኝ። እሺ ይሄ ችግርስ መፍትሄው ምንድን ነው መፍትሄ አለው? መፍትሄውንም ጭምር አሳውቁኝ። እኔ የተቸገርኩበት ነገር ስለሆነ ነው። ጭራሽ ማስመሰል አትችሉም። ነብሰ ጡር ሆናችሁ ብላችሁ። ሰው ከተጣልቶ እንኳን አስመስሎ ፍቅር ይሰራል። ሰላም ሆናችሁ አርግዛችሁ አስመስላችሁ እንኳን ፍቅር መስራት አትችሉም። በጣም ደክ ሚለኛል፣ እየበላው ያፈነኛል፣ በቃ መተንፈስ አልችልም። ወይ ያስመልሰኝም፣ ዝም ብሎ ማቅለሽለሽ ማቅለሽለሽ ነው። እንደ ሴቱ አላቅለሽለሽም፣ ምግብ አላስጠላኝ። ማለት አላስመለሰኝ ምግብ አላስጠላኝ፣ ግን ያቅለሸልሸኛል። ከበላ በኋላ ያቅለሸልሸኛል፣ ግን አይወጣም። በቃ ድካም ነው፣ የወገብ ህመም፣ የጎን ህመም። ሌሊቱ እንዴት ጭናት የምትነጋልኝ! ቀን ነው ትንሽ የምተኛው። እኔ ይመስለኛል አሁን ሳስበው ወደ ውስጥ ያለችው ኦር ያለው ቀን ቀን ተኝታ ማታ ማታ የምታሰቃየኝ እየመሰለኝ ነው። በቃ ስለዚህ እንዴት እንዳትተኛ ማድረግ እንዳለብኝ ራሱ አላቅም። ዶክተሩ ቀን አትተኝ፣ ማታ ተኝ ነው ያለኝ። እሷ ቀን ተኝታ ማታ የምታሰቃየኝ ከሆነ ምኑን ተኛሁት ወይንም ምኑን ተኛሁት እሱ እያሰቃየኝ ማታ፣ ሌሊት ሌሊት እኮ አያሙ ህመም ነው የሚያመኝ። እውነቴን መምላችሁ ወይኔ በቀረብኝ እስክል ድረስ ማለት ነው። አውዝ ቢላ እና ከአንድም ሁለቴ ለማስወረድ አሰብ ዋቃ ሰላም የፈለገ ማለት ነው አለ ይቀሪ በላይ እና ሌሊት ላይ ያለ ህመም ያለ ሰላም ማጣት ሊነግራቸው አልችልም። ያለ እንቅልፍ ማጣት በቃ እንዴት ነግቷል፣ አነክቷል፣ አስራ ሁለት ሰዓት አልፏል ኦልሬዲ መሰለኝ፣ እሱም ወደ ስራው ሄዷል። እኔ ከዚህ በኋላ ነው በቃ እንቅልፍ የሚመጣው ምግብ ፍላጎት የሚመጣው። ወገቤን የሚያመኝ ጎኔን የሚያመኝ የሚለቀኝ ከዚህ በኋላ በሚገርም ሁኔታ ማለት ነው። እና በድዋች አትርሱኝ፣ ዱዋ አርጉልኝ። እወዳችኋለሁ። ዩቲዩብን ሰብስክራይብ አርጉልኝ፣ ላይክ አርጉልኝ፣ ቪዲዮዬንም ሼር አርጉ። ሰብስክራይብ ያደረጋችሁ ቪዲዮዬን ላይክ፣ ኮመንት ለምትሰጡ፣ ሼር ለምታደርጉልኝ ሁላችሁንም ከልብ አመሰግናለሁ። ያላደረጋችሁ ካላችሁም አርጉ። ይህ የጋሞ ባልትና ወይንም የጋሞ ሚዲያ ነው። ከጋሞ ባልትና ባልትናዎችን ለማዘዝ ከፈለጋችሁ በስልክ ቁጥር 966550885364 ዋትሳፕ ላይ ማዘዝ ትችላላችሁ። በቀጥታ ስልክ ደግሞ የኢትዮጵያ ቁጥር 0986717634 ብትደውሉ የጋሞን ባልትና ታገኛላችሁ። ኢትዮጵያ ውስጥ የትኛውን ቦታ ልካለው፣ ከኢትዮጵያ ውጭም እንደዛው። እኔም ሰፖርት ማድረግ ማበረታታት የምትፈልጉ ካላችሁ፣ ስራዬም እንድቀጠል እኔ ስራ አሁን አስራ አምስት ቀን ሶቁ በመዘጋቱ በጣም ነው ቅር ያለኝ። እውነቴን ነው የምላችሁ። ለምን ልጁን አታስቀምጭም ብትሉ ትችላላችሁ። ልጄ የጥፋት አባዜ ያለበት አንድ ቀን ባስቀምጠው እንዳለው ሽሮና በርበሬን ፀሐይ ላይ አስጥቶ ለቤት ነው ያደረኩት። አበላሽ ዶቤም ማለት ነው እና ለዛ ከራሴ ውጪ ማንም እንዲቀመጥ አልፈልግም። የአስራ አምስት ቀን አለፈው ኦልሬዲ ከተዘጋ እንደምንም ተጎትቼ ለመክፈት አስባለሁ። ግን ኦንላይንም እናንተ እንድታዙኝ እንድታበረታቱኝ በትህትና እጠይቃለሁ። ነው እወዳችኋለሁ። ከጋሞ ባልትና የሚገኙ ምርቶች ዳጣ፣ በርበሬ፣ ሽሮ፣ በሶ፣ ምጥን ቆሎ፣ ቂቤ፣ ጩኮ ናቸው። እነዚህን የመሳሰሉ ምርቶች በንጽህናና በፍጹም ጥራት የተገኙ የተዘጋጁትን የባልትና ውጤቶችን መግዛት የምትፈልጉ ኮንታክት አርጉኝ። ወዳቸዋለሁ። ስለተከታተላቸው እናመሰግናለሁ። መልካም ዕለት። ዛሬ ሮብ ነው መሰለኝ፣ ሮብ ነው። አይዶ ነው እና መልካም ቀን ይሁንላችሁ። ግን ቀኑ ራሱ ጠፋኝ፣ ያቸዋ ተደበላለቀብኝ።